በቤቶቻችን ላይ ቀድሞ ላይ የሚመጡ አስር ደመኞች ብቻ እስከ 18 ፐርሰንት የሚደርስ ዲስካውንት አውጥተናል ከአራት ሚሊዮን አራት መቶ ሺህ ብር የሚደርስ ትልቅና ልዩ ዲስካውንት ነው ማለት ነው። ህንፃዎቹን ከተመለከትን 95 በመቶ የጠናቀቁት ብሎኳችን አሁን ላይ ሞር የቀለም ስራም ጨርሰን አሁን በዚህ ዓመት መጨረሻ ነሐሴ ወር ላይ የምናስረከባቸው ይሆናል ማለት ነው። በቅርቡ ጠቅላይ ሚኒስትራችን ያስመረቁት አዲስቱ ሞር ኢኮኖሚክ ዞን እዚህ በቅርብ ርቀት በአምስት ደቂቃ የድራይቭ መንገድ ላይ ነው የሚገኘው። ይህም አዲሱ መርካቶ ይሆናል ተብሎ የሚጠበቅ ነው። ሰላም ውድ የኑሮ በሸገር ተመልካቾቻችን፣ እንደምታዩት በሰፊው የጊዮን ሆምስ ግቢ ውስጥ ነው የሚገኘው። ከዚህ ቀደም ጊዮን ሆምስ አፓርትመንት የገዛችሁ ተመልካቾቼ ግንባታው ምን ላይ ደረሰ? ይህ ግን ባላችሁኝ መሰረት እሱን ለማየት እንዲሁም ደግሞ ግዮን ሆምስ እስከ 18 ፐርሰንት የሚደርስ ቅናሽ እንዳወጣ ሰምቼ ስለ እሱ መረጃ ልጠይቅ እዚህ ተገኝቻለሁ እኔ ኑሃሚን ነኝ ቻናላችን ኑሮ በሸገር ነው አብራችን ቆዩ ሰላም እንዴት ነሽ አለን እንታወቅ ስም ማን ልበል እሺ እኔ ኪሮቤል እባላለሁ በግዮን ሆምስ ሪል እስቴት የሽያጭ አማካሪ ባለሙያ ነኝ በጣም አሪፍ ነው። ኪሩቤል እንግዲህ ከዚህ ቀደም በኑሮ በሸገር ወደ ጊዮን ሆምስ መጥተን ነበር እና የገዙ ተመልካቾች አሉን። ተመልካቾቻችን እንግዲህ አፓርትመንታችን ምን ላይ ደረሰ፣ ግንባታው ማለት ነው ብለው ጠይቀውኝ እሱን ላይ ነው የመጣሁት። እንዲሁም ደግሞ እስከ 18 የሚደርስ ዲስካውንት እንዳወጣችሁ ሰምቼ እሱንም ነው የምጠይቅ ነው የመጣሁት እና መጀመሪያ እስኪ ግንባታው ምን ላይ ነው የሚለውን አሳየኝ። እሺ ነው አሚን፣ ያው ከዚህ በፊት ስትመጪ 90 ፐርሰንት የጠናቀቁ ብሎኮችን ኦልሞስት የአልሙኒየም ስራ ጀምረን እንዲሁም ደግሞ በልስ ላይ ነበሩ አሁን ላይ ሞር የቀለም ስራም ጨርሰን አሁን በዚህ ዓመት መጨረሻ ነሐሴ ወር ላይ የምናስረክባቸው ይሆናል ማለት ነው። ባለፈው ስመጣ እኔም ቀለም አልተቀባም ነበረ። አይ ቲንክ ቶሎ እየተፋጠነ ያለ ይመስለኛል። ያው ቃል በገባ ነው መሰረት ነሐሴ ወር ላይ ነው የምናስረክበው ያለው እና እሱንም ለማ ለማሳካት አሁን ላይ በምታየው ፍጥነት ደረጃ ላይ ነው ያለው። ኦረዲ ሊፍቶችም ተገጥመዋል። በሮችም ደግሞ የውጭ በሮች ተገዝተው ስቶር ላይ ሬዲ ሆነዋል ማለት ነውና በዚህ ሶስት አራት ወር ውስጥ ቃላችንን ጠብቀን ለደንበኞቻችን ለማስረከብ ዝግጅታችን ይጨርሰናል። ማለት ነው። በተጨማሪም ኮምፓውንዱ ምን ምን ይዟል የሚለውን ጀነራል የመጥቀስ ያህል በውስጡ ወደ 11 የሚደርሱ ብሎኮች ነው የሚኖሩት። ሁለት ግዙፍ ሞሎች መጨረሻ ላይ የምንገነባቸው ይኖራሉ። ከነሱ በተጨማሪ ዘጠኝ የመኖሪያ ብሎኮች ናቸው። ዘጠኙም ብሎኮች ያው ግራውንድ ላይ ሪሴፕሽን ኤሪያ ይሆንና ከአንደኛ ፍሎር ጀምሮ ሙሉ የመኖሪያ ብሎክ ነው የሚሆነው ማለት ነው። ከአንድ ሙሉ መኖሪያ ነው የሚሆነው። ያው ሱቆችን በተመለከተ መጨረሻ ላይ የምንሰራቸው ሞሎች ጋር ነው የሚሆነው። ህንፃዎቹን ከተመለከትን 95 በመቶ የተጠናቀቁት ብሎካችን ጂ ፕላስ 11 ናቸው። ወደላይ ላይ የተቀሩት ሰባቱ ብሎኮች ደግሞ ወደ ላይ ጂ ፕላስ 15 ነው የሚሆኑት። እያየቻቸው ደግሞ በህንፃዎቹ ማለት ወደ 7 ሜትር ሚጠጋ ሰፋ ያለ ጋፕ አለው። ይህም ሁሉም ቤቶች የተፈጥሮ ብርሃንና ቬንትሌሽን እንዲያገኙ የሚያገዛቸው ነው ማለት ነው እንዲሁም ደግሞ ከጎን ወደ ጎን ወደ 79 ሜትር አስፋልት ጋፕ አለው። ይሄም ላይ ደግሞ መኪና የሚተላለፍበት መንገድና ሪዘርቭ ፓርኪንግ ለደንበኞቻችን ሜቢ ሁለት ሶስት መኪና ያለው ደንበኛ ካለ ቤዝመንት ላይ አንድ ፓርኪንግ ይኖረውና እዚህ ሪዘርቭ ፓርኪንግ ላይ ተጨማሪ ቦታ ይኖረዋል ማለት ነው። ስለዚህ በቂ የሆነ የፓርኪንግ ስፔስ ይኖራል እዚህ ግቢ ውስጥ ማለት ነው። እኛ ጋር የፓርኪንግ ነገር ጥያቄ ውስጥ አይገባም ማለት ነው። አሁን ደግሞ ወደ ውስጥ እንግባና እስቲ ያሉትን ካሬዎች ምን ምን ይመስላሉ ባለስንት ካሬ አማራጮች አሉ የሚሉትን እንያቸው። እሺ፣ እሺ። ኑ አሚን እንዳየሽው ልክ ከደረጃው ስንገባ ሰፋ ያለ ወደ ሰባ አንድ ካሪ የሚደርስ ሎቤ አለ። ልክ ከደረጃ ስንወጣ ቤቶችን ሳይሆን የምናገኘው ልክ እንደ ሚኒ ቴራስ ምናልባት ደንበኞቻችን ፕሮግራም አነስ አነስ ያለ ፕሮግራም ቢኖርባቸው ሊያከብሩበት የሚችሉት ሼር የሚያደርጉት ወደ ሰባ አንድ ካሪ የሚደርስ ሎቢ አለ። አሁን የምንገኘው ወደ 144 ካሪ የሚደርስ ባለ ሁለት መኝታ አፓርትመንት ውስጥ ነው ያለ ነው። እዚህ ባለ ሁለት መኝታ ነው ያለው። ይሄ ባለ ሁለት መኝታ ነው። ሁሉም ቤቶች በተመሳሳይ ደረጃ ላይ ነው ያሉት። እንደ ሳምፕል ይሄን ብናይ እንደምታየው ሰፋ ያለ ሳሎን ያለው ሰፋ ያለ ነው። አክቹሊ ጣሪያውን ደግሞ ረዘም ያለ ነው አይደለ? ሲሊንግ ሃይት ስንት? ትክክል ነው ሻው። አንድም ቤት የሚያሳምረው የጣሪያው ከፍታ ነውና ወደ 3 ሜትር የሚደርስ ሲሊንግ ሃይት አለው። ያው ሁሉም ቤቶች በዚህ ደረጃ ላይ ነው የሚገኙት። አሁን የኤሌትሪክ መስመሮቹ ወጥቷል፣ የውሃ መስመሮቹ ሬዲዮ ሆኗል። ይሄ ነሐሴ ላይ የምናስረክበው ሳይት ነው ማለት ነው። በሁለት አመት ደረጃ ነው እዚህ ደረሰው ማለት ነው። ሻክም ተቀብቷል አይደለ? እንደማያውቀው ሆነ ሻክም ተቀብቷል። አሁን አብዛኛው ስራ አልቋል። ቀጥታ ወለል ማንጠፍ ስራ ነው የሚቀረው ማለት ነው። በዚህ ጋር ስንመጣ ያው የምናገኘው መኝታ ቤቶቹን ነው። እንደምታየው በጣም ብርሃን ያላቸው ቤቶች ናቸው። ተፈጥሯዊ ብርሃን ያላቸው ናቸው። አሁን ማስተር ቤድሩሙ ላይ ነው የሚገኘው። ሁሉም ቤቶች በረንዳ አላቸው። ራሳቸውን የቻለ ሰፋ ያለ ቤት ነው የሚኖርም ማለት ነው። በደንብ የፀሐይ ብርሃን የሚያገኛቸው ተደርገው ነው ደግሞ የተሰሩት። እውነት ነው። በፍሎር አራት ቤት ስለሆነ አራቱም ቤቶች ኮርነር ላይ ነው የሚገኙት። ይሄም በደንብ ብርሃን እንዲያገኛቸው ያግዛል ማለት ነው። በጣም አሪፍ ነው ኪሩቤል። እዛ ጋር ደግሞ እንግዲህ ኦፕን ኪችን ነው መሰለኝ አይደለ? ሌሎችንም አፓርትመንቶቻችሁን ስታስረክቡ ኦፕን ኪችን አድርጋችሁ ነው የምታስረክቡት ወይስ እንዴት ነው የምታደርጉት? ኦኬ እኛ ጋር ያሉት አብዛኞቹ አማራጭ ኦፕን ኪችንም ትራዲሽናልም መሆን የሚችሉ ተደርገው ነው የተሰሩት። አሁን እዚህ ጋር ያለውን ቤት ስታዩ ይሄን ሙሉ ብሎኬት ዘግተሽ እዚህ ጋር በር አድርገሽለት ወደ ትራዲሽናል ኪችን መቀየር ይቻላል። እንዲሁ ባለበትም ኦፕን ኪችን መሆን የሚችል ቤት ነው ማለት ነው። በጣም አሪፍ። እዛ ጋር ደግሞ ባልካኒው አለ አይ ቲንክ ወደ ማስተር ቤድሩሙም ሌላ ባልካኒ አለውና እና አጠቃላይ ስንት ባልካኒ ነው ያለው ይሄ ቤት? እኛ ጋር ያሉ ቤቶች ትንሽ ለየት የሚያደርጋቸው በአንድ ቤት እስከ ሶስት ባልካኒ ያለው፣ ያው ሳሎኑ ላይ ያለ፣ ማስተር ቤድሩሙ እና ኪችን ላይ ደግሞ አነስ ያለ ባልካኒ አለ ማለት ነው። ባልካኒያችን እንደምታየው በጣም ሰፋ ያለ ወንበር ጠረጴዛ፣ ወጥቶ መጽሐፍ ማንበብ፣ ሻይ ቡና ማለት እንዲሁ ስልክ ማዋራት፣ አየር መቀበል የሚችሉበት ነው። ቆንጆ ቆንጆ እይታም አላቸው። ከፍ ባልሽ ቁጥር ብዙ የጎተራ ማሰለጫ ቆንጆ እይታ አለ ማለት ነው። ለቀቅ ያለም ነው። ባልከኒም አሪፍ ነው። እሺ ኪሩቤል፣ በዚህ አጋጣሚ እንግዲህ አዲስ ትሞሮ ኢኮኖሚክ ዞን እዚህ አካባቢ ሊገነባ እንደሆነ ሰምቻለሁ፣ እና እስኪ ከዚ ጋር እያይዘ ሰዎች እዚህ አካባቢ እዚህ ላይ ቤት ቢገዙ ምን አይነት የሎኬሽን ቫሊዩ ያገኛል ነው? እሺ ያው ዋነኛ አንድ ደንበኛ ቤት ሲገዛ ሎኬሽኑ በአካባቢው ምን አይነት ነገር አለ የሚለውን ቼክ ማድረግ አለበትና አሁን እንደጠቀሹ በቅርቡ ጠቅላይ ሚኒስትራችን ያስመረቁት አዲስ ቱሞር ኢኮኖሚክ ዞን እዚህ በቅርብ ርቀት በአምስት ደቂቃ የድራይቭ መንገድ ላይ ነው የሚገኘው። ይህም አዲሱ መርካቶ ይሆናል ተብሎ የሚጠበቅ ነው። በውስጡ የመዝናኛ ቦታዎች፣ የንግድ ማዕከሎች፣ ብዙ ነገር ይገኝበታል ተብሎ ይጠበቃል። ይህም ለእኛ በጣም ቫሊዩን ይጨምርልናል። ምናልባት የውጭ ኢንቨስተሮች ይገባሉ ተብሎ ይጠበቃልና ለአከራዩ ብቲ እዚህ አካባቢ በዶላር ነው የሚከራየው። ምናልባት ቢ አትርፌ ለሽጠውም ቢሉ ወደፊት በደንብ አትርፈውበት የሚሸጡት ነው። ያው እንደ አጠቃላይ ደግሞ ሎኬሽኑ ስታዩ በጣም ፕራይም የሚባል ሎኬሽን ላይ ያለውን በቦሌ ወሎ ሰፈር አካባቢ ነው የሚገኘው። እና ሌሎችም ኢንፍራስትራክቸሮች አሉ አይደለ? እዚህ አካባቢ ላይ አሉ። አሁን አጠቃላይ እንደ ሆስፒታል ስታይ እነ ሀሌሎያ ሆስፒታል፣ እነ ዘንባባ ሆስፒታል አሉ። ምናልባት ልጆች ያላቸው ደንበኞችም ልጆች ኔት ላስተምር የሚል ሀሳብ እንዳይገባቸው ያው በዚሁ ቅርብ ርቀት ላይ እነ ዳንዲቦሩ፣ እነ ፊውቸር ታሌንት ስኩልም አሉ። እንዲሁም ደግሞ የተለያዩ የሃይማኖት ተቋማታችም እዚ በቅርብ ርቀት ላይ ይገኛሉ ማለት ነው። በጣም አሪፍ። ስለዚህ አማካኝ የሚባል ቦታ ላይ ስላለ ለሁሉም ነገር በሚባል ደረጃ ቅርብ ቦታ ላይ ናለ። ልክ ነሽ? አሁን በዚህ አቅጣጫ ይሄን አቅጣጫ በአምስት ደቂቃ ውስጥ ሳር ቤት ካናዳ ኤምባሲ የሚደርሽበት ነው። በዚህ ተቃራኒ አቅጣጫ ደግሞ ብትሄጂ እንደዚሁ ቦሌ ኤርፖርትም በአምስት ደቂቃ መድረስ የምችበት ነው እና በኦልሞስት በሁለት እስከ ሶስት ኪሎ ሜትር ራዲየስ ላይ በጣም ቆንጆ የሚባል ሎኬሽን ላይ ያለው ማለት ነው። በጣም አሪፍ። እንግዲህ ዘጠና አምስት በመቶ ተጠናቆ ነሐሴ ላይ እናስረክባለን ያልኩሽ ሳይት ይህን ይመስላል። አሁን ደግሞ እስቲ በአንድ ዓመት ከስድስት ወር የምናስረክበው ኦልሞስት ወደ 70 ፐርሰንት የደረሰውን እንወጣና እናያቸው። እሺ። ነ አሚን እንግዲህ ሶስተኛ ብሎካችን ይሄ ነው። ባለፈው ስመጣ እዚህ ደረጃ አልደረስንም ነበር አይደል? በፍጥነት ነው። አሁን ስንተኛ ወለል ላይ ናቸው ያላችሁ? ያው ህንፃዎቹ እንደነገርኩሽ ቅድም ጂፕላስ 15 ናቸው ወደላይ ና ይሄ ኤግዛክትሊ የዛሬ አንድ ዓመት ነበር የጀመርነው አሁን እንደምታዩ ወደ 14ኛው ወለል ይደርሰናል። ከስር ከስር ደግሞ የፓርቲሽን ስራው አስረኛ ፎቅ ደርሷል። እንደምታዩ ደግሞ የልስን ስራም አብሮ ወደ 8ኛው ደርሷል። ቻክ ደግሞ ወደ 4ኛው ይደርሷል አሁን ላይ። ስለዚህ አሁን አንድ ወለል ብቻ ነው ይቀራችሁ፣ አንድ ወለል ብቻ ነው የሚቀረን። ይህን ህንጻ የምናስረክበው በአንድ ዓመት ከስድስት ወር ነው። ያው ከሱ አጠገብ ደግሞ የምታዩ እዚህ ጋር አዲስ ብሎክ፣ ይሄ ዲዛይን በጣም የተወደደ ዲዛይን ነው። በፍሎር አምስት ቤት ብቻ ነው ያለው። እና ይሄ ብሎክ አራት ብለን የተነሳ ነው አዲሱ ብሎካችን። አሁን እስከ 3 ሳምንት በፊት ነበረ ቁፋሮ የጀመርነው አሁን እንደምታዩ የመሰረት ስራ ጨርሰን ወደ ቤዝመንት ላይ እየወጣ እንገኛለን። እሱም ተመሳሳይ ጂፕላስ 15 ነው የሚሆነው ወደ ላይ ያው እሱ ላይም በፍሎር አምስት ቤት ብቻ ሆኖ ሁለቱ ሊፍቶች እንደተጠበቁ ናቸው ማለት ነው። ሜይ ቢ ብሎክ ሶስት ላይ ከዚህ በፊት መጥተው የነበሩ ደንበኞች የወለር ምርጫ ያጡ፣ ያው ዲዛይኑ ራሱ የተደገመ ስለሆነ እዚህ ላይ ፈጥነው መጥተው የፈለጉትን ወለል መያዝ ይችላሉ ማለት ነው። ስለዚህ ይሄኛውን ብሎክ እስካሁን እንዳየናቸው አይነት ብሎኮች ተመሳሳይ ነው የሚሆነው በካሪ አማራጩ በሁሉም ነገር ማለት ነው በሁሉም ነገር ተመሳሳይ ነው የሚሆነው ያው ስንነሳ የምናስረክብ ጊዜ ሁለት አመት ከስድስት ወር ብለን የተነሳ ነው። ያው ከዚህ ተመሳሳይ ፍጥነት እንጠብቃለን። የዛሬ አመት ትመጪ ከዚህ ጋር ተመሳሳይ ፕሮግረስ ላይ ደርሶ ታገኘዋለሽ። በጣም አሪፍ ነው። ኪሩቤል፣ እንግዲህ በተመልካቾች የጥያቄ መሰረት ግንባታው ያለበትን ፕሮግረስ በደንብ አድርገህ አስጎብኝተሃል። አሁን ደግሞ እስኪ ስለ 20 ፐርሰንቱ ዲስካውንት እናወራ። እሺ፣ ይህ 20 ፐርሰንቱ ዲስካውንት በተመለከተና የአከፋፈል መንገዶችን እስኪ ቢሮ ላይ ቁጭ ብለን ደግሞ እንያቸው። እሺ ኪሩቤል ስለ ዲስካውንቱ ከማውራታችን በፊት ስ እኛ እንግዲህ ከዚህ ቀደም በኑሮ በሸገር ወደ ጊዮን ሆምስ መጥተን ነበረ እና ምናልባት ያንን ቪዲዮ ያላዩ ተመልካቾቻችን ካሉ ጊዮን ማን ነው የሚለውን ንገረን። እሺ ጊዮን ማለት ከስሞል ቢዝነስ ኩፕ ተነስቶ ከሀምሳ ዓመት በላይ በተለያዩ ፊልዶች ላይ የቆየ ትልቅ ካምፓኒ ነው። ምናልባት እነዚህን ለመጥቀስ ያህል ጊዮን ጋዝ ሁላችን የምናውቀው አለ፣ ጊዮን በረኪና፣ ጊዮን ትራንስፖርት፣ ጊዮን ቱሪን ትራቭል እንዲሁም ምስራቅ ፉድ ኮምፕሌክስ አሉ። አሁን ላይ ደግሞ ዛሬ የሚያየ ነው ጊዮን ሆምስ እዚህ በቦሌ አቅራቢያ ብቸኛውና የመጀመሪያውን የመኖሪያ መንደር ይዘን መጥተናል ማለት ነው። በጣም አሪፍ ነው እንዳልከው፣ እንግዲህ ጊዮን ጋዝን የማያውቀው የለም ብዬ እኔም አስባለሁ። አሁን ደግሞ እስኪ ወደ ዲስካውንቱ እንምጣና ስለ ዲስካውንታችሁ ሰፋ ያለ መረጃ እንስጠን። እሺ ኖሚን ያው በቤቶቻችን ላይ ቀድሞ ላይ የሚመጡ አስር ደንበኞች ብቻ እስከ 18 ፐርሰንት የሚደርስ ዲስካውንት አውጥተናል። ይህም ማለት አሁን ትልቁ ካሬ ቤታችን 216 ካሬው ላይ ብታዩ እስከ አራት ሚሊዮን አራት መቶ ሺህ ብር የሚደርስ ትልቅና ልዩ ዲስካውንት ነው ማለት ነው። የዚህ ዲስካውንት ተጠቃሚ እንዲሆኑ እንጋብዛለን። ፈጥነው መቶ ከአስር በኋላ ለሚመጡ ደንበኞች ግን ይሄ ዲስካውንት አይኖርም ማለት ነው። ይሄ ዲስካውንት አይኖርም፣ ፈጥኖ መደወል አለባቸው ማለት ነው። በጣም አሪፍ ነው ኪርቤል። እስቲ አሁን ደግሞ ስለአከፋፈል ሂደታችሁ እናውራና፣ ፕሮግረስ ቤዝድ ነው ወይስ ታይም ቤዝድ ነው የእናንተ አከፋፈል ሂደት? እሺ አንደኛ ለየት የሚያደርገን ሁለቱንም ያከፋፈል መንገዶች አሉን። አሁን ታይም ቤዝድ ለሚፈልጉ ደንበኞቻችንም የተወሰነ ወር ልዩነት ተከፋፍሎ በዛ መሰረት መክፈልም ይችላሉ። እንዲሁም ፕሮግረስ ቤዝድ ለሚፈልጉም ደግሞ የግንባታውን ሂደት እያዩ መክፈል ይችላሉ ማለት ነውና እነዚህም ቤቶች በ10 ፐርሰንት ቅድመ ክፍያ ማግኘት ይችላሉ። ይህም ማለት ከ1 ሚሊዮን ብር ቅድመ ክፍያ ጀምሮ የቀሩትን ክፍያዎች አሁን እንደነገርኩሽ ከሁለቱ መንገድ አንዱ መርጠው በዛ መንገድ መቀጠል ይችላሉ ማለት ነው። በጣም አሪፍ። ስለዚህ አከፋፈሉ ላይ ያው ደንበኞች ለእኔ ይመቸኛል እንደሚለው ወሰነው ወይ በፕሮግረስ ወይ ደግሞ በታይም መክፈል ይችላሉ ማለት ነው። በጣም አሪፍ። ሌላው ደግሞ ኪሩቤል፣ እንግዲህ እንዳየሁት ከሆነ ግቢያችሁ በጣም ሰፊ ነው። ሰፊ ግቢ ነው ያለማችሁ የምትገኙት እና ነዋሪዎች እዚህ ቢኖሩ ምን ምን አይነት የጋራ መገልገያዎችን ያገኛሉ? እሺ፣ ያው የሚኖሩን አሚንቴዎች የተለያዩ አሚንቴዎች አሉን። አሁን ለምሳሌ ልጆች ቢኖራቸው የልጆች መጫወቻ ኦልሞስት ወደ 700 ካሬ ሊያረፈ ፕሌይ ግራውንድ አለ። የባስኬትቦል ኮርት የመሳሰሉትን ያገኛሉ ማለት ነው። እንዲሁም ደግሞ የመዋኛ ገንዳ የልጆች አዋቂም አለን ሙሉ ዙሪያውን ሀያ ሺህ ካሬ ላይ ደግሞ ያረፈ የመሮጫ ትራክ አለን። እዛም ላይ ምናልባት ወደ ማታ ልጆቻችን ይዘው ወግ ማድረግን ከፈለጉ እሱም ይቻላል ማለት ነው። እንዲሁም ደግሞ የመብራትና የውሃ ነገር በጣም ማንዳቶሪ የሚባል ነገር ነው እና እሱንም ለመቅረፍ ያው የከርሰ ምድር ውሃ ኦልሬዲ ያው እንትን ሬዲ ይሆናል፣ ባካፕ ጀኔሬተሮቻችንም አሉ ማለት ነው። በጣም አሪፍ ነው። እሺ ኪሩቤል በመጨረሻ ማስተላለፍ የምትፈልገው መልእክት ካለ እድሉ እሺ ያው ሳይቱን በደንብ አይተሽዋል። ደንበኞች የሚወደዱት ይመስለኛል። ያው ይሄ ኤሪያ ቅድም እንዳወራንበት መንግስትም በደንብ ፎከስ አድርጎ እያለ ያለ ኤሪያ ነው እና ለቦሌም በጣም ቅርብ ነው እና ብቸኛውም የመኖሪያ ኮምፓውንድ ስለሆነ ይሄ እድል ወደፊት ላይ ላይገኝ ይችላል። ይህን ብሎ ከአሁን መጥተው ቢገዙ ለኢንቨስትመንትም ለመኖርም በጣም ቆንጆ አማራጭ ነው እና ቅድም የነገርኩሽ ዲስካውንትም ለአስር ቤቶች ያልኩሽ እሱ ድልም እንዳያመልጣቸው በዚህ አጋጣሚ ፈጥነው ቢመጡ ብዬ አስባለሁ። ማለት በጣም አሪፍ ነው። ኪርቤ ለተመልካቾቻችን መግዛት ቢፈልጉ እንዴት ነው የሚያገኟቸው? ኦኬ አንደኛ ከስር እየሄደ ባለው ስልክ ቀጥታ በመደወልም ሊሆን ይችላል። በዋትስአፕም ኤኒ ታይም ላይ ኮንታክት ቢያደርጉም ፈጣን ምላሽ ያገኛሉ። እንዲሁም ደግሞ በዚህ አጋጣሚ ውጭ ያሉ ደንበኞች በመንገድ ቤቱ መግዛት እንችላለን ብለው እያሰቡ ከሆነ እዚህ ሀገር ውስጥ ተወካይ ካላቸው ተወካዮቻቸውን ልከው መጨረስም ይችላሉ። ከሌላቸውም ደግሞ እዛው ባሉበት ሆነው በዲ ኤች ኤል እና በፌዴክስ አግሪመንት ተላልከን እዛው ባሉበት ሆነ የቤት ባለቤት መሆን ይችላሉ ማለት ነው። በጣም አሪፍ ነው ኪሩቤል፣ ለነበረን ቆይታ አመሰግናለሁ። እኔም አመሰግናለሁ። ተመልካቾቼ፣ በጊዮን ሆምስ የነበረን ቆይታ ይህንን ይመስል ነበር። እንግዲህ የግንባታውን ፕሮግረስ በደንብ አድርገን አብረን እንዳየነው ተስፋ አድርጋለሁ። ኦልሞስት ወደ 95 ፐርሰንት ደርሷል። ዲስካውንቱም ደግሞ ይጠቅማችኋል ብዬ አስባለሁ። በሌላ ቪዲዮ እስከምንገናኝ ድረስ በደህና ቆይ